አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ሰኔ አስር በዚች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸው ሶፊያ በሰማዕትነት ሞቱ። እንዲህም ሆነ፣ ስሙ ዋርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነትም ሊሾሙት በወደዱ ጊዜ ከቶ ወደ ናባ አውራጃ ሊህ ደናግል ወዳለበት ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተ ተጋደል፣ ለአንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና። አሁንም ተነስተ ወደ መኮንን ሂድ፣ በፊቱ ቆመ፣ በክብር ይግቦና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፎም በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋራ ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ስቃይ አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ወርስፋኖ ጋራ ወደ ስሁር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማለክት እጣን እጠኑ አላቸው። ባልታዘዙም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናቸው፣ ቁስላቸውን ፈወሰ። ከዚህም በኋላ መኮንኑ ከእርሱ ጋር ወደ ሀገረጻ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲሁም ባለንጀራ ዮና የምትባል ሴት እንዳለች ነገሩት። እነርሱም ኅብራቸው በየራሱ የሆኑ መልካም ልብሶችን እየሰሩ ደመግባቸው ይሸጡ ነበረ። የተረፋቸውንም የመጸውቱ ነበር። መኮንኑም የዩናን ዜና ሰምቶ ራሷን በሰይፍ እንዲቆርጡ ባለሴፉን ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷን በቀረበ ጊዜ ፊቷን እንደ መላእክት ፊት ብርሃንን ተመልቶ አየና ፈራ። እርሷንም ወደ መኮንን እንዲወስዳት እንጂ እንዳይገድላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባበቷት፣ ጸንፍ ከሚባል ሀገር ወጣች። ወደ ሀገረ ጻ ደርሳም መኮንኑን ተገናኘችው ከቅዱስ ወርስኖፍ እና ከባልንጀሮቹ ጋራ፣ እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልም በተቀበለ እንዲህም እሊያ ቅዱሳት ደናግልም ራሳቸውን ቆረጧቸው ገድላቸውንም ፈጽሞ የድል አክሊል ተቀበሉ። ቅድስት ደባሞንን ግን ጽኑ ስቃይ ያሰቃዩት ዘንድ በመንኩራኩር ላይ ሰቀሏት። በዚህም ስቃይ ውስጥ ለብዙ ቀኖች ኖረች። የእግዚአብሔርን መልአክ ያጸናት ያስችላትና ቁስሎቿን ይፈውሳት ነበር። መኮንንም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎ አስቀርቦ ለአማልክት ሰዊ አላት። ባልሰማችውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ውጭ ራሷንም ሊቆርጡ ከከተማ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲሁም እናቷንና እህቷን በሰይፍ ቆረጧቸው። በመንግሥተ ሰማያትም የሌላ አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሊ የቅዱሷን ሰማዕታት ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። በዚችም ዕለት የሰማዕት አቅሊሞስ የአባን አንና የይስካ የረፍታቸውም መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ለክርስቲያን ወገኖች በዓለም ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚች ቀን እውነተኛ ምእመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና ደስታን የተመላች ያቺ መልእክት ወደ እስክንድሪያ ከተማ ደርሳ እንደ ዛሬዋ ቀን በደረሰች ጊዜ ፍጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ለአኳት ምእመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታት ቤቶችንም ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚች ዕለት በዓል አደረጉ። ይኸውም ቆስጠንጢኖስ በነገሰ በአንድ ዓመቱ ነበረ ለስከንድሮስም ሊቀጵስና በተሾመ ባት በመጀመሪያ ዓመት ነበረ። ለእግዚአብሔር ምስጋና ይሁን በእኛ ላይም ይቅርታውና ቸርነቱ ይደረግልን ለዛለሙ አሜን። አንድ አምላክ በሆነ በአብ በወል በመንፈስ ቅዱስም ሰኔ 11 በዚች ቀን በጦርነት ድል አድራጊው ከቤተ መንግስት ወገን የሆነ